ነገር አንዱ ስለ ሁሉ ሞተ። በዚህ ርዕስ እናማራለን። ቃል የምናገኘው በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ እናገኘዋለን። ቅዱስ ጳውሎስ አንዱ ስለ ሁሉ ሞተ ብሎ ተናገረ። እንግዲህ ሁላችን እዚህ ተሰበሰብነው ስለ ሁላችን የሞተ አንድ አካል ስለአለን፣ ይሄ አንዱ ስለ ሁሉ የሞተው የአንዱ ሞት ለሁሉ ጠቃሚ ስለሆነ ነው። የእግዚአብሔር ልጆች፣ ከዚህ መካከል አንድ ሰው ብሞት ለአለም ጠቃሚ ይሆናል? ይሆናል እንዴ? አይሆንም። ግን አንዱ ስለ ሁሉ ሞተ። ይሄ አንዱ የተባለ ማን ነው? ስለ ሁሉ የአንዱ ሞት ምንድን ነው ጥቅሙ? አንዱ ስለ ሁሉ ሞቶ ሁሉም ከምን ነው ነፃ የሚያወጣው? በሁሉም ምንድን ነው የሚሰጠው ዋጋ? አንዱ ስለ ሁሉ ሞት የተባለ ከሶስቱ አካል አንዷ አካል አካላዊ ካል እግዚአብሔር ወድ ቅድመ አለም ካል ያለ እናት የተወለደ ራአለም ከድንግል ማርያም ያለ አባት የተወለደ ያ አንድያ ልጁ የድንግል ማርያምም አንድ ልጇ እሱ ማን ነው? መድኃኔዓለም ክርስቶስ። አንዱ ስለ ሁሉ ሞተ እሱ ነው አንዱ። በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ስንመለከት ወንጌል ዮሐንስ እንዲህ ያለ ጽፎልናል በእሱ የሚያምኑ ሁሉ የዘላለም ህይወት እንዲያገኙ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ቤዛ አድርጎ ሲሰጥ ድረስ ዓለሙን እንዲሁ ወዷል። አንዱ የተባለው አንድያ ልጁ ያን የባሕርይ ነው አለን። በባሕርይ የሚተካከለ በመልክ የሚመስለው እግዚአብሔር ወልድ አካላዊ ቃል የአብና የመንፈስ ቅዱስ ቃላቸው ይሆን እሱ ነው። እሱን እንዴት ሊሞት ቻለ? እግዚአብሔር በባሕርይ አይሞትም። እግዚአብሔር በባሕርይ የሚሞት ባሕርይ ነው፣ ግን እንዴት ሞተ ስንል እግዚአብሔር ሊሞት የቻለበት ምክንያት ሰውን ንግበር ሰራ ባህሪያ ነው 50 ሊነብለው ስላሴ ሰውን እንደ መልካችን እንደ ምሳሌያችን እንፍጠራሉ ሰውን ፈጠሩ። ሰው ከፍጥረታት በላይ ሎ የተፈጠረው ዕለተ ዓርብ ነው። ዕለተ ዓርብ ተፈጥሮ ሰው ዕለተ ዓርብ ደግሞ በደለ ሰው በነ ተፈጥሯል። ሰው ዕለተ ዓርብ ስድስት ሰዓት ላይ ዕፀ በለስን በልቶ እግዚአብሔርን አስቀይሟል። ስንት ሰዓት አኳችሁ? ዓርብ በስድስት ሰዓት ዕፀ በለስን በልቷል። ሰው እግዚአብሔርን አስቀይሟል። ሰው ከእግዚአብሔር ተለይቷል። ዘጠኝ ሰዓት ከገነት ወጥቶ ሰው ተባሯል። ዓርብ ተፈጠረ፣ ዓርብ በደለ?

ከአንድ ስለ ሆነ መስዋዕት ወደ እግዚአብሔር አቀረበ። እግዚአብሔር መስዋዕት እንደተቀበለለት እና መስዋዕቱ እየተቆሸሸ ነው፣ ንጹ አይደለም። ተቀበየላሉ ግን የድነት የሚያሰጥም ስለዚህ እኔ በመስቀል ሞቼ ብሎ ጌታ የተስፋ ቃል ሰጠው። ያ የተስፋ ቃል አምስት ቀን ተኩል የተባለው አምስት ሺህ አምስት መቶ ዘመን ነበር። ጊዜው ሲደርስ በገላቲያ ምዕራፍ አራት ቁጥር አራት ላይ እንደምናየው እግዚአብሔር ይዘው ሲበ ልጁን ላከ ተወለደ ሴት ከእናታችን ብቻ የላዛራ ብሲ ተወለደ። ጌታ ተወለደ። ከማን ተወለደ? ከማን ተወለደ? ከድንግል ማርያም። አሁን ድንግል ማርያም የወለደችው እግዚአብሔር ነው። ድንግል ማርያም የወለደች የድንግል ማርያም ነች። ኢየሱስ የምንለው መድኃኔዓለም የምንለው ክርስቶስ የምንለው አማኑኤል የምንለው ከውስታ ከሁለት አካል አንድ አካል የሆነ ነው። ከስንት አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ነው። ከሁለት አካል አንድ አካል ማለት የእግዚአብሔርና የሰው አካል። የእግዚአብሔር አካል ረቂቅ ነው፣ የማይጨበጥ የማይዳሰስ፣ ቦታ የማይወሰንለት አካል ነው። ይህ አካል የእኛን አካል ደካማውን አካል ቦታ የሚወሰንለትን የሚጨበጥ፣ የሚዳሰስ አካልን ተዋህደም። ከሁለት ባህሪ አንድ ባህሪ ማለት የአምላክ ባህሪ የማይሞት የማይለወጥ፣ የማይራብ ዘመን የሚያልፍበት ባህሪ ነው። ይህ ባህሪ የሰውን ባሕርይ ባሕሩ አደረገ። ስለዚህ ሁለቱ አካል እግዚአብሔርና ሰው አንድ የሆነባት ሰውና እግዚአብሔር በተዋሕዶ አንድ የሆኑባት ድንግል ማርያም ናት። በድንግል ማርያም ማኅፀን አምላክ ሰው ሆነ፣ ሰው አምላክ ሆነ። ይህ ማለት ድንግል ማርያም አምላክ ስትጸልስ ገብርኤል መጥቶ ሲነግራት ይኩነኒ ብላ ስትናገር አካላዊ ቃል መጥቶ በማኅፀኗ ሲያደር አምላክ ሰው ሆኗል። አምላክ ሰው ሆኗል፣ ሰው አምላክ ሆኗል። የዛን ጊዜ ሰው የአምላክን ገንዘብ ገንዘብ አድርጓል። በገንዘብነቱ ከስላሴቱ አንዱ ላይ ይመሰገን ነበር። አምላክ ሰው ሆኖ በማይጸን በድንግል ማርያም አድሯል። ድህነት ማይጸን ላይ ተጀምሯል። ድህነት መቼ ተጀምሯል አልኳችሁ። ማይጸን ላይ አምላክ ሰው ሲሆን ማይጸን ድህነት ተጀምሯል። ይህ ማለት ዲያብሎስ በማይጸን ይቆራኝ የነበረው ቁራኝነት አምላካችን እግዚአብሔር ወልድ አካላዊ ቃል በድንግል ማርያም ማይጸን ሲጸነስ የዲያብሎስ ቁራኝነት ከዚህ ላይ ቆሟል። በማይፀን የተጀመረው ድህነት ዛሬ ቀራኔ ሆነ ተፈጽሟል። አምላካችን ሰው ሆነ፣ ሰው ነው። በ30 ዓመቱ ተጠመቀ። 30 ዓመት ከተጠመቀ በኋላ ወደ አንዋለ አላደረን ገዳመ ቆሮንቶስ ገብቶ አርባ አምላካችን ኢየሱስ ክርስቶስ ሳያደርግ አድርጉ ያለን አንዳች ነገር የለም። እሱ ጾሞ ጾማለን። እኛ ልጆቹ የምናመልከው በደመፈሳሽነት የከበረ ነው። በክርስቶስ ክርስቲያን ተብለን የምንጠራው አርባ ጾም ዛሬ እንጾማለን። ይህን ጾም የጾመ መድኃኒዓለም ክርስቶስ ነው። ሰው የሆነ አምላካችን አምላካችን ጾምን ከጾመ በኋላ ማስተማር ጀመረ። ደቀ መዛሙርትን መረጠ። እያስተማረ ሶስት አመት ከሶስት ቀን ቆይቷል። በዚህ ጊዜ የቃሉን ትምህርት የሚሰሙ ድንቅ ተአምራት የሚያዩ ብዙዎች ነበሩ። ነገር ግን በትክክል አምላክነቱን ተረድተው የተከተሉት መቶ ሀያ ሰዎች ብቻ ናቸው። ስንት ናቸው አልኳችሁ? መቶ ስንት? መቶ ሀያ ሰዎች። የሚገርመው እኮ በረከት ተመስጣመር ክቶ ሲያበላ አራት ሺህ ህዝብ አንድ ጊዜ ተመግቧል። አንድ ጊዜ ደግሞ አምስት ሺህ ህዝብ ተመግቧል። ሴቶችና ህጻናት ሳይቆጠሩ ወንዶች ብቻ ተቆጥሮ ማለት ነው። ያ ሁሉስ ለበረከት በረከት ለመንባት፣ ከደግሞ ለመፈወስ ያለውን ነገር ለማዳነቅ፣ መልኩም ለማየት ሊመጣ ነበር እንጂ በትክክለኝነት ለማመን አልመጣም። ከዚህ በኋላ ክርስቶስ በሚያስተምርበት ጊዜ ህሙም ሲፈውስ፣ ጎባጣ ሲያቀረ ሙስ ሲያነሳ አይሁዳውያን ቀኑበት። ማን ቀኑ? አይሁዳውያን ጸሐፍት፣ ፈሪሳውያን በቅናት ተቃጠሉ። ህዝቡ ሁሉ እሱን ተከተሉ። ምክንያቱም አዳኝ ነው መድኃኒት ሆኖ የመጣው ለዕውሮቹ ዓይን ሆኖ፣ እግር ለሌላቸው እግር ሆኖ፣ ለጎባጣዎቹ ጎባጣን የሚያቀና ሆኖ፣ ለዘመናት ባልጋ ቁራኛ ሙሉ ጤና ሆኖ፣ እሱ ክርስቶስ ሲገነስ ሲመጣ ብዙ ሲከተለ እነሱ በቅናት ተቃጠሉ። ሁልጊዜ እሱን ለመግደል ይፈልጉ ነበር። ሰንበትን ሻረ ይሆ ነበር። ራሱ እግዚአብሔር ነው ይላል ይሉ ነበር። ከእግዚአብሔር ጋር ራሱን ያስተካክላል እያሉ ይከሱት የሆነች ሁሉት ይፈልጋሉ ሊገሉት ይፈልጋሉ። ነገር ግን መድኃኒዓለም ክርስቶስ ለምንም የሚያፈስባት ቤዛነትን የሚከፍልባት ቀን ቀራንዮ ላይ ዋጋ የሚከፍልባት ዕለት ነው ዛሬ ስለነበረት እስከ ዛሬው ዕለት ድረስ ግን ክርስቶስ ናላዙት። ከዚህ በኋላ ጊዜው ሲደርስ ጊዜው ሲደርስ መድኃኒዓለም ክርስቶስ በይሁዳ አማካኝነት ይሁዳ ክርስቶስን በሰላሳ ብር ገንዘብ ወዳጅ ስለነበር ወዳ የምጽዋት የሚይዝ ስለነበር ከዚያም ፐርሰንት ይሰቀው ስለነበር እንዲያ ሲል አልፎ ሲያገኝ ይሰርቅ ስለነበር የገንዘብ ፍቅር በልቦናው ስለነበር የታወን አሳልፎ ሽጦታል። የእግዚአብሔር ልጆች፣ የገንዘብ ፍቅር በልቦናችን ካደረ ክርስቶስ ከኛ ይለይናል። የገንዘብ ፍቅር በልቦናው ያደረ ሰው የይሁዳ በረከት ነው የሚያድርበት። አምላካችን ከዚህ ያድነን። ዛሬ ገንዘብ አለምን እየገዛው ነው። ዛሬ ስለ ገንዘብ ሰው የደወሰም ያፈሳል ስለ ገንዘብ ዛሬ አንዱን ወገኑን አሳደው በሱ ስራ ይገባል። የእግዚአብሔር ልጆች አደራ ገንዘብን ለምንጠቀምበት እንጂ እንድናመልከው አልተፈጠረምና በአግባብ ገንዘብ እንድንጠቀም አምላካችን ይርዳል። ከዚህ በኋላ ይሁዳ በምሴተ ሐሙስ ጌታ የተያዘ ሐሙስ ማታ ሶስት ሰዓት ላይ ነው የተያዘ። ስንት ሰዓት አልኳችሁ? ሶስት ሰዓት ላይ ሁልጊዜ ጌታ ጌቴሰማኒ እየሄደ ይጸልይ ነበር። ሉቃስ ደብረዘይት ይላል። ማቴዎስና ማርቆስ ጌቴሰማን ይላሉ። ዮሐንስ ወንጌል ደግሞ ስናነብ ያ የአትክልት ቦታ ይላል። ይቺን ቦታ ይሁዳ አውቃት ነበርና መናናንም ክርስቶስ ለጸሎት በዛ ቦታ እንደሄደ ይሁዳ ሄዶ ከሊቀ ካህናትና ከሽማግሌዎች ጭፍራ ሰከረ የሚባል ጭፍራ እዚያው መጣ። ጨለማ ስለነበር ሽጎና ፋኖስ ይዘዋል። ጦር ጎራዴ ይዘዋል። ብዙ ነገር ይዘዋል። ምክንያቱም ክርስቶስን ብዙ እዚህ ይከተለው ስለነበር አግባ መልስ ብሎ ይጣላላን ይዋጋላን ብለ እዘው ሲመጡ መዳኒ ዓለም ክርስቶስ ለዓለም ገዛ የሚሆንበት ጊዜ ስለነበር ፈቃዱ ስለሆነ ኢየሱስ ክርስቶስ እንደመጡ አወቀና ስለ ሶስት ነገር ካትክልቱ ቦታ ከሚጸልይበት ወጥቶላቸዋል። አንደኛ እነሱ ገብተው ከዚያ እየጸለየ ቢይዙት አስገድደን ሳይጠረጥር ገልተን ያዝ ነው ብለው ስለሚያወሩ እሱ ፈቃዱ እንደሆነ ለማጠየቅ ወጥቷል። ሁለተኛ እንዳልፈራ ለማጠየቅ ወጥቷል። ሶስተኛ አፍቅሩ ጸላእተክሙ ለማለት ጠላታችሁን ውደዱ ለማለት። እነሱ ጨለማ ነው ሲገሙ ሾህ እንዳይወጋቸው እንቅፋትን እንዳይመታቸው ብሎ እየተወጣላችሁ ይሉላል፣ መምህሮቻችሁ ሲያስተምሩ። ለዚህ ግናት መጣ፣ ጌታ መጣ፣ ወደ እነሱ ወጣ። ከዛ በኋላ ይሁዳ ጌታን ምን እንዳለ ታውቃላችሁ። ጨለማ ነው ስለማይለያችሁ በበለጠ ዮሐንስ ፍቁረ እግዚእ ወደ ጉድጓድ ወንጀላዊ ብለን የምንጠራው ጌታን በመልክ ስለሚመስለው እንዳይሳሳቱ እኔ የምስመው ነው እና እኔ ስስማው መጥታችሁ ያዙት ብሎ ምልክት ሰጥቷቸዋል። ይግዛል ልጆች መድኃኒዓለም ክርስቶስ አምላክ ነው። የይሁዳ ፈጣሪ ነው። የይሁዳ ልብ ምን ሀሳብ እንዳለው ያውቃል። ይሁዳ መጥቶ እየታንሳ ነው። ወዳጄ ትምህርተ ፍቅርን ትምህርት ጸባ አደረግከው ብሎ እየታ ተናገረ። ሰላም ለአንተ ይሁን ብሎ ነ የእግዚአብሔር ልጆች ዛሬም ከናፍረው ጉልት ከአንገት በላይ ፍቅር አለ። ስንዋደድ ፍቅራችን ከልብ ይሁን። የይሁዳ አይነት ፍቅር ይቅርብን። ዛሬ ሁሉም ሰው ከአንገቱ በላይ ነው። ከአንገት በላይ ፍቅር ዋጋ ያስከፍላል። እግዚአብሔር ልጆች ለዚያ እኮ ምድራችን የደም ምድር የሆነችው። የልብ ፍቅር ቢኖር እኮ አንዱ አንዱን አይገፋም፣ አንዱ አንዱን አያሳድድም። አንዱ የአንዱ ሀዘን መከራ ለእሱ ሀዘኑ መከራ ቢሆን ነበር። ግን ፍቅራችን ከአንገት በላይ ነው። ይሁዳ ወደድኩ ብሎ ሳሙ። በዚህ ምክንያት ኢየሱስ ሲመጡ መነት አስሷል። አለጌታ ማንን ትፈልጋላችሁ? ኢየሱስ ናዝራዊ የናዝሬቱ ኢየሱስን እንፈልጋለን አሉ። አለወቱ ደላይ ሲላቸው አይሁ የመጡት ጽፎች በኋላቸው በጀርባቸው ወደቁ። የሚያናግራቸው እግዚአብሔር ነው። የእግዚአብሔር ድምፅ ሰምቶ ማን ይቆማል ከፊቱ? እሱ ስለፈቀደ ብቻ እንጂ። እግዚአብሔር ልጅ ማንን ትፈልጋላችሁ የሚለው እግዚአብሔር ነው። ሰው የሆኑ አምላክ ነው። የአምላክ ድምፅ ሲሰሙ የነሱ ጉልበታቸው ሽራ ነው። ምስራት ተውጠው በጀርባቸው ወድቀዋል። ይህም በጀርባ መውደድ ጽኑ አወዳደቅ ነው። በኋላ ዘመን በአርባ ዘመን እነሱን በጥጦስ አማካኝነት መከራ እንደሚደርስባቸው መጨረሻም በጋንም መከራ እንደሚገጥማቸው ሲያሳይ ነው። ከዚህ በኋላ ሁለተኛ ምነት አስሱ ማንን ትፈልጋላችሁ? ኢየሱስ ናዝራዊ አነውቱ። ይህ የምትፈልጉ ከሆነ ለሉ እድጉ ጎም ለሉ ይሁኑ እነዚህ ልተዋቸው ይሄዱ አሉ። ተመልከቱ የእግዚአብሔር ልጆች ፍቅሬውኑ አምላካችን የመጣው ለሰው ልጅ ካሳ ለመክፈል ነው። ዋጋ ለመክፈል ነው። ዋጋ መክፈል የነበረበት ካሳ መክፈል የነበረበት ሰው ነበር። ነገር ግን ጌታ ለደቀ መዛሙርቱ እነሱ ዋጋ መክፈል የሚገባቸው ተዋተው ይሁዋልና እሱ ለመከራ ተላልፎ ተሰጠ። አይሁድ ያዙት፣ እነዚህ ጻፎች አዙት። ሙሉ ሌሊት ከሊቀ ካህናቱ ከሽማግሌዎቹ ሲያመላልሱ ታደሩ። ሲገፉት ሲጠ በጥፊ ሲመጡት ታደሩ ሲነጋ ወደ አደባባይ ወደ ጲላጦስ ወሰዱት። ወደ ጲላጦስም ከወሰዱት በኋላ ምን አደረገ እያለ ጲላጦስ ሲነግራችሁ ምንድን ነው ጥፋቱ፣ ወንጀሉ ምንድን ነው? በዚህ በዮሐንስ ወንጌል ምዕራፍ አንድ ቁጥር 11 ላይ ወደ ወገኖቹ መጣ ወገኖቹ ግን አልተቀበሉትም። ወገኖቹ የተባሉት አንደኛ የሰው ልጅ ነው፣ በአርአያ በምሳሌ ፈጠረ። ሁለተኛ ትንቢት የተነገረላቸው ስራ የተቆጠረላቸው እስራኤላውያን ከነሱ አምላክ ሳይሆን ደግሞ ወደ እነሱ መጣ። ከነሱ ዘር ከድንግል ማርያም ተወለደ። እነሱም አምላክነቱን አምነው መጠቀም መዳን ሲገባቸው አምላክነቱን ሳያምኑ የቃሉን ትምህርት ሰምተው የቱን ተአምራት አይተው ከማመን ከመዳን ይልቅ እሱን በጥላቻ አሳልፈው ሰጡት። ወገኖቹ አሳልፈው ሰጡት አለ ጲላጦስ። ስለዚህ ጲላጦስ ምን አደረገ? ጥፋቱ ምንድን ነው ሲላቸው፣ እኛ ጥፋተኛ ባይሆን አናመጣው ነበር፣ ጥፋተኛ ባይሆን አናመጣው ነበር እኛ ጥፋተኛ ነው። ስቅሎ፣ ስቅሎ፣ ስቅሎ፣ ስቅሎ ሁሉም እንዲሉ ነበር። አንድ ተው ምን የለም የእግዚአብሔር ልጆች የሐሰት ተባባሪ ብዙ ነው። ዛሬም ለሐሰት ተባባሪ ብዙ ሰው አለ። የእግዚአብሔር ልጆች የሐሰት ተባባሪዎች እንዳሉ ክርስቲያኖች ነን ክርስቶስን የምናመልክ ለእውነት ልንሆን ይገባል። በእውነት ልንመሰክር ይገባል። ያየነውን አይተናል፣ ያላየንን አላየንም፣ የሰማነውን ሰምተናል፣ ያልሰማነውን አልሰማንም ልንል ይገባል። እነሱ የሐሰት ምስክር ይፈልጉ ነበር ክርስቶስን ለመወንጀል በዚህ ምክንያት ነው ለማለት ግን፣ የሐሰት ምስክር አልተገኘም። ምንድን ነው የዛን እግዚአብሔር ትራን ላይ ያሉት ጠይቁት። እናንተ አላችሁ ስላቸው፣ ካሁን በኋላ በጀባችን ሰምተናል። እግዚአብሔር ነኝ ብሏል ራሱን። ከዛ ወርዳ አስተካክሏል። ከዚህ የበለጠ ወንጀል የለም። ይሰቀል፣ ይሰቀል ተባለ። ጲላጦስ መረመረው፣ ምንም አላገኘበትም። ስለዚህ ጲላጦስ ለባህላችሁ አላቸው። አንዳንድ ሰው ይፈታላቸው ስለነበር በርማን የሚባል በወንጀሉ የታወቀ በወንጀል የነፍስ የታወቀ ሰው ነበር። ማንን ልፍታላችሁ? በርማን ልፍታላችሁ? ክርስቶስ ልፍታላችሁ አላቸው ክርስቶስ የሚባለውን ኢየሱስ ልፍታላችሁ። እግዚአብሔር ልጆች አለም ወዳጇን ትወዳለች። በርባን ይፈታ፣ ክርስቶስ ይሰቀል ተባለ። መድኃኒት የሆነው ክርስቶስ ይሰቀል፣ ምንም ወንጀል የሌለበት አምላክ ይሰቀል፣ ለሁሉም አይን የሆነው፣ እግር ለሌላቸው እግር የሆነው፣ ተስፋ ለቆረጠው ተስፋ የሆነው፣ ጤና ለሌላቸው ጤና የሆነው፣ ፈውስ የሆነው፣ በረከት ለሌላቸው በረከት የሆነው አምላክ ይሰቀል ሲባል የሰው ደም ሲያፈስ የሰው ገንዘብ ሲዘርፍ የነበረው ወንበዴ ይፈታ ተባለ። ዓለም እንደዚህ ነው። ዓለም ለንጹሃን አትመች ዓለም ለክርስቲያኖች አትመች ዓለም ክርስቶስን በሚመስሉ ክርስቲያኖች ላይ እውነት አትናገር ክርስቶስ ይሰቀል ተባለ። ስለዚህ እናንተ እንደጋችሁ ስቀሉ አላቸው። እኛ እንደእጋችን ማንን አንገልም፣ ይመጻደቁ ነበር። በድንጋይ ወግረው እኮ ይገሉላሉ። አንደኛ ክርስቶስ ከመተላልኩ እምድር እስም ኩሉ ኔ እኔ ከምድር ከፍ ከፍ ባልኩ ጊዜ ሁሉ ወደ እኔ እስባለሁ ነው ይላል። ጌታ በመስቀል ተሰቅሎ መሞቱን መናገር ነው። የአይሁድ ቅጣት ወንጀለኛ የሚቀጣው በውግረት ነው። ጌታ ደግሞ በመስቀል የሚሰቀል ትምህርት አለ። ትምህርት ይፈጸም ዘንድ መዳንያ ክርስቶስ በመስቀል የሚሰቀል በሮማክ አማካኝነት ጌታ እንዲሰቀል ተደረገ። ከዛ በፊት ገርፎ ጲላጦስ ሰጣችሁ ይታወታል ብሎ ነበር። ነገር ግን የግፍ ግፍ እጽም ድርፍ እጽም ድርፍ ግፍ ተፈጸመበት። የተገረፈ አይሰቀልም ነበር። ጌታን ገረፉት። ስንጅ የተገረፈ ጌታ ጉጃን ንሰሙ ማለት ስንጅ የተገረፈ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ነበር። ስጋው ተቆርሶ አጥብቶ ይታየ ነበር። ጭካኔ በሞላበት እነሱ እየተዝናኑ እሱን መዝናኛ አደርገውት እየተሳለቁ ይህንኑ ላደረጉት። ከዛም ልብሱን ገፈፉት። ልብሱን ገፈው ቀይ ግምጃ ለበሱት ደምንና ፈሳለን ሲሉ አንደኛው ደም እናፈሳለሁ ሲሉ ነው። ሁለተኛው ደግሞ ልብሱ የተገፈፈው አዳም ልጅነቱን ተገፈፈ ነፃነቱን አጥቶ ከገነት ተባረረ ስለነበር አዳም ልጅነቱን እንደተገፈፈ እንደተነጠቀ ለሚያሳይ ነው። ሁለተኛው ልብሱን አረገበሱ የአዳም ልጅነት እንደሚያለሰለት ስለማሳየት ነው። 13 ቱን ማኅተመ መስቀል ተቀበሉ 13 ቱን ማኅተመ መስቀል መጽሐፍ ልትችሉ መጻፍ ትችላላችሁ ከያዛችሁ ያስችላላችሁ ተጽፎ መታየት። በጥፊ ይመጣል። በምን ተመታልኳችሁ? በጥፊ ተመታ። የኛን አካል የፈጠረ ጌታ የእኛን እጅ የፈጠረ ጌታ በፈጠረው እጅ በጥፊ ተመታ። የዛብ ልጆች ከዛ በኋላ ወሊቀ ምራቅ ምራቅ መጥፋት የንቀት ምልክት ነው። ሩቁን ሲለው ብለው ምቃሙት መድኃኒት ክርስቶስን ሁሉን የሚያከብረውን የከበረውን የሚያጓረድ የተዋረደውን የሚያከብር ጌታ በንቀት ምልክት ንቀውት ምራቅ ተፉበት። ወንዲ ቀምራ- ሁለተኛ። በሶስተኛ ደረጃ ተኮረሩስ ራሱን መቱት፣ በዘንግ ራሱን መቱት። ከዚያም ደግሞ በአራተኛ ደረጃ ስናየው አክለሶክ፣ አክለሶክ፣ አክለሶክ ከእሾህ የተጎነጎነ ከብረት የብረት አክልም እሾሙ የብረት ነው። በድርሳነ መድኃኒዓለም ላይ ባንድ ተዋጀት ስናነብ የምናገኘው አንድ ሺህ ጥቃቅን ሰባረጃችን ምስማሮች ይናደርገው ከራሱ ላይ ደፉለት። አነገስነ እያሉ ይሳለቁበት ነበር መቋሚያ ሲያስይዙ አነገስ ነው እያሉ ይሰዱ ነበር። እየተዘባበቱ የሷ አክሊል አድርገው ይዘባበቱበት ነበር፣ አነገስ ነው እያሉ። የእግዚአብሔር ልጆች፣ ያ ደም ግባቱ ያማረው ጌታ ነብይ እግዚአብሔር ዳዊት ይሴን ይላሁ ወደ ጓለማ ያ ደም ግባቱ ማማሩ ከሰው ልጆች እጅግ የላቀ የበለጠ ነው የተባለለት ጌታ ዛሬ ግን ደም ግባት ይሉ ያ ደም ግባቱ በግርፋት ተገርፏል። ያ ደም ግባቱ የሷ አክሊል ተደፍቶበት በደም ተነክሯል። ኢሳይያስ በምዕራፍ 53 ላይ ስንመለከት ስንመለከተው ደንግባት የለውም ውበት የለውም አለ። የውበት ባለቤት የእግዚአብሔር ልጆች እህቶች፣ ወንድሞች እኛን ሁሉ አድርጎ የፈጠረው ጌታ ደንግባት አለ ብሎ ዳዊት የተናገረለት ዛሬ ግን ደንግባት አይታይበትም በትፋት የተመታ ፊት፣ የጠወለገ ፊት፣ በደም የተነከረ ፊት ነው የምናየው። ይህንን መከራ መስቀል ተቀበለ። ከዚም ሰትያመት በአምስተኛ ደረጃ ሰትያመት ሆንጣቴ ጋለም መጠጥን ጠጥቶ አጠጥቶ የሚያረካ ጌታ ሕይወት ላለ ሁሉ ለፍጥረት ሁሉ መጠጥን ሰጥቶ የሚያረካ ጌታ ተጠሞ ሲላቸው ኮምጣጤ ያጠጡት። ኮምጣጤ ያጠጡት። ከዛም ተቀስፎ ዘማን ይህ ግርፋቱ ቅድም ያሉ ተገረፈ። ወንጀል የሌለበት ጌታ ተገረፈ። ከዛም ታስሮ ድሪት እግሩ እጆቹ ታሰሩ፣ የኋልት ታሰሩ። ሮች የሚገርም ነው።

እናንተ ሸክም የከበደባችሁ ኑ ወደ እኔ ብሎ ሸክማችን፣ የመከራ ሸክማችን ለምስት ሺህ አምስት መቶ ዘመን የሀዘን መሸክም፣ የመከራ ሸክም፣ የስደት ሸክም የበዛብን የሰው ልጆችን ሸክማችን ለማቅለል ሰው የሆኑ እየታ፣ ዛሬ መስቀል አሸክመው ወደ ቀራን ያወጡት። ከዚያም አምስቱ ቅንዋተ መስቀል ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ፣ እነዚህ መስቀል ላይ እየታ ተሰቀለ። ይዛሬ ልጆች ሰው መስቀል አምሳል ነው አይደል? እጃችን ስንዘረጋ መስቀል ምን በመስቀል አምሳል የፈጠረውን ሰው መስቀል ላይ ተሰቅሎ፣ ዛሬ የሰው ልጅ አላነ መስቀል ላይ ጌታ ተሰቀለ። እጆቹ እግሮቹ በእነዚህ በአንስቶቹ ችንካሮች ተቸነከሩ። መስቅ ምስዋ ነው ምናልኳችሁ፣ መስቀል ምስዋ ነው። ክርስቶስ ሰው የሆነው ዛሬ በአይሁድ አደባባይ ይህ ሁሉ ጊዜ ተፈጸመበት። ሊቀካል ነው እሱ፣ መስዋዕት አቅራቢ እሱ ሊቀካል ነው። ራሱ መስዋዕት ነው፣ ራሱ ተወካፊ ነው ስለዚህ እሱ መስዋዕት ሆኖ ራሱን መስዋዕት አድርጎ አቅርቦ ራሱን መስዋዕት ተቀብሎ፣ ዛሬ ቤዛነት የተከፈለበት ቤዛነት የተከፈለበት ለእኛ ያለ ሰው ልጆች ቤዛ ሆኖ ደሞ አፍስሶ ስጋን ቆርሶ ነፃነት ያወጀት በቀል እግዚአብሔር ልጆች ለአምስት ሺህ አምስት መቶ ዘመን የጠፋው ነፃነት ዛሬ ታውጇል። ለአምስት ሺህ አምስት መቶ ዘመን ሲፈስ የነበረ እንዴ ዛሬ ቆሟል። ለአምስት ሺህ አምስት መቶ ዘመን የሰው ልጅ ነፃነቱን አጥቶ በሐዘን የተነበረው የሰው ልጅ በሐዘን የተሰበረው የሰው ልጅ ልብ ዛሬ ተጠግሯል በማን በመድኃኒዓለም ሰው መሆኑ በመድኃኒዓለም ቸርነት ቀራኒዮ ዛሬ ክርስቶስ ለሰው ልጆች ዋጋ የከፈለባት የሰው ልጆች ነፃነት የታወጀባት ቀናት ለአምስት ሺህ አምስት መቶ ዘመን የሰው ልጆችን ቀጥቅቦ ሲገዛ የነበረው ዲያብሎስ ዛሬ ቀራኒዮ ላይ ድል የተነሳበት ነው ሰባቱን አስራ መስቀል ቀን ጌታ በሚናገርበት ጊዜ ቀራንዮ ላይ ጌታ ሰባቱን አስራ መስቀል ሲናገር ዲያብሎስ ሩቅኖ ሲለ ብሎ ወደ እሱ ቀረበ። የሚገርመው በዘመነ ኦሪት የሰው ልጆች ሲሞቱ በጻረኝነት፣ መቃብራቸውን ያልቆፈሩ እየተንፈራገጡ ይሞቱ ነበር። ዲያብሎስ ነፍሳቸውን ከስጋቸው አስጨንቆ ይለያቸው ነበር። ነፍሳቸውን በሲኦል፣ ስጋቸውን በመቃብር ተቆራይቶ ይኖር ነበር። ዛሬ በዚያ ልማት ዲያብሎስ እንደለመደ ክርስቶስን አስራ መስቀል በሚናገርበት ጊዜ ሩቅ ድ ሲኖብሎ ቀረብ። ሲቀርብ ዲያብሎስ ተያዘ፣ በነፋስ አውታ ታሰረ፣ በነፋስ አውታ ታሰረ፣ በሳዛጀ ተገረፈ። በሳዛጀ ሲገረፍ እንዲያለ ዲያብሎስ መልቱ ስዳለም ሰው ዘማኒ እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጥ አይደለም? አባቶቻችን ለዘመናት የሰው ልጅ ስጋውን ከነፍሱ ስለ ያስጨንቅ ያስጠብቤ እነይ ነበር። ስጋውን በመቃበር ነፍሱን በሰው ተቆራኝ ተኖር ነበር። ዛሬ ግን በሟች በለካማ ስጋ ተሰውሮ የኔን ኃይል ግን የነሳኝ እኔን ያሸነፈኝ ማን ነው? ይሄ እያለ ዲያብሎስ ይቀባጥር ጀመር። ዛሬ አምላካችን መድኃኔዓለም ክርስቶስ በአጠቃላይ ለእኛ ለሰው ልጆች ዋጋ የከፈለበት ነፃነታችን የታወጀበት ከባርነት ነፃ የወጣንበት ቀን ነውና አምላካችን ስሙ ይክበር ይመስገን። ዛሬ ትምህርት የምጠቀበል ነው። ሰባት ታምራት ተደርገዋል፣ በሰማይ ሶስት፣ በምትል አራት። በሰማይ ፀሐይ ጨለማለች፣ ከዋክብት ረግፈዋል፣ ጨረቃ ደም ሆናለች። በምትል ላይ እንደዚህ ሶስት፣ በምትል አራት ታምራት ተደርገዋል። አይባን ተፈትተዋል፣ መቃብራት ተከፍተዋል፣ ሁለት ሙታን ተነስተዋል፣ የቤተ መቅደሱ መጋረጃ ለሁለት ተከፍሏል። ከዘት ከስድስት ሰዓት እስከ ዘጠኝ ሰዓት ጸለማ ነበር። ዘጠኝ ሰዓት ላይ ቅዱስ ሥጋውን ከቅድስት ነፍሱ ለየቷል። ነፍሱ ወደ ሲወልዳ ለዘመናት ለሰው ልጆች በሀዘን የነበሩትን ነፍሳት ነፃነት ታውጃለች። አታ ሱባኤ ይቆጥር ነበርና በዘጠኝ ሰዓት ተንስው ለጸሎት እያለ ላይ ሲናገር ጌታ ስላመኩልቅ ምሮ ዘጠኝ ሰዓት ላይ ወደ ሲኦል ገብቶ ነፍሳትን አወጥቷል። በአስራ አንድ ሰዓት ቅዱስ ሥጋ ወደ መቃብር ገብቷል። ወደ መቃብር የገባው ሥጋ መነኮረት የተዋደው ነፍስ የተለየውም። ስለዚህ አባቶቻችን አምላክ በቸርነቱ ለዚህ ቀን ያደረሰን ስሙ የከበረና የተመሰገነ